ይሄ የጥቅምት አራት 2018 ጥቅምት አራትን ያነሳሁት ከፕሮግራማችን ከ13 ዓመት በፊት ከነበረው ትውስታችን ወርቃማው ታሪክን በማንሳት ነው። ብታገኝ ይዘህ ብታጣምናና ሁሌ አይለካም አንዴ ነው ጀግና። ጥቅምት አራት 2005 ያ የማይረሳ ተደጋግመው የሚወሳ የኢትዮጵያ ብሔራዊ ቡድን ታሪክ መንደርደሪያችን ነበር። አዎ በደንብ በፕሮግራሙ ታሪክን እንዘክራለን፣ ያው ከፍ አድርገን። ልክ በዛሬዋ ቀን ነው የተፈጸመው። አቤት የነበረ በጣም እብደት ደስታ፣ ሀገርን አንድ ያደረገ አረንጓዴ፣ ቢጫ፣ ቀይ ሰንደቃችን፣ ያ ስትራይፕ መለያ በኢትዮጵያ እግር ኳስ ታሪክ ወርቃማው ዘመን ነበረ። ይሄ ድንቅ ታሪክ ከተፈጸመ 13 ዓመት ደፈኑ። ልክ በዛሬዋ ቀን ነው። ቴዲ አፍሮ ቴዲሻ፣ ብታገኝ ይዘህ ብታጣምናና ሁላይ ለካማ እንዴ ነው ጀግና፣ በደንብ ይጠቅሳል አንዴ ነው ጀግን አይደል? በየዓመቱ ጀግንነት የለም። በተለይ በኢትዮጵያ እግር ኳስ ብዙ ሴራ ባለበት ማለት ነው ብዙ መጠላለፍ እና መልካም ነገሮችን ማስቀጠል የምንችልበት አይነት ማህበረሰብ ውስጥ አይደለም ያለ ነው። ያን የነበረውን ቡድን ለማፍረስ የተደረገው ጥረት ሁልጊዜ የኢትዮጵያ እግር ኳስ መጥፎ ጠባሳ ነው። ሰዎቹ አይረሱም። ቡርኑም አለ ሶስት ዓመት የቆየ ቡድን ሌላ የአፍሪካ ዋንጫ ማጣሪያ ሳይደግም ነው ከ የፈረሰው አሰልጣኙ ተሰናበቱ፣ ቡድኑም ፈረሰ። የነበረው ሂደት ሁልጊዜ ይታወሳል። ያ ታሪክ ጥቅምት አራት ልክ በዛሬዋ ቀን ከ13 ዓመት በፊት 2005 ላይ ሲፈጸም የኢትዮጵያ ሕዝብ 80 ሚሊየን ነበር። ከ13 ዓመት በኋላ 130 ሚሊየን ደርሷል። አንተ በ13 ዓመት 50 ሚሊየን በጣም ብዙ ነው ሚሊዮን ፕሮግራሙ ላይም ጠቅሼዋለሁ። 8 ሚሊዮን አካባቢ ነበረ። 50 ሚሊዮን ግን በጣም ብዙ ነው። አሁኑ 30 ስለሚባል ማለት ነው። በዳታ ደረጃ የሚጠቀሰው እሱ ነው ይባላል። ግን የህዝብ ቁጥርህ አንድ ቢሊየንም ቢሆን ዝም ብለህ በየሁለት ዓመቱ አፍሪካ ዋንጫ አትገባም፣ በየአራት ዓመቱ ዓለም ዋንጫ አትሄድም ካልሰራ በስተቀር የኢትዮጵያ እግር ኳስ የዘራውን ያጨደው ዮሐንስ ሳሌ ጆኒ በአንድ ወቅት የተናገረው ነው። ቻይና በቢሊየን ህዝቦች ይዛ የዓለም ዋንጫ በየአራት ዓመቱ አትገባም። የኢትዮጵያ ህዝብ መቶ ሚሊየን ስለሆነ መቶ ሀያ ሚሊየን መቶ ሰላሳ ስለሆነ በየሁለት ዓመቱ አፍሪካ ዋንጫ መግባት በጀመረው የአፍሪካ ዋንጫ ላይ ሳንሰራ ከግራውንዱ ሳንጀምር በደንብ ደግሞ የተጠና የእግር ኳስ ስርዓት ውስጥ ሳንገባ አይሆንም። የነበረውንም መልካም ነገር ግለሰቦች በራሳቸው ፓሽንና ተነሳሽነት የአንድ ቤተሰብ በጣም የተቀራረበ ቡድን አሰልጣኙ አባት ነበሩ። አሰልጣኝ ሰውነት ቢሻው ታሪክ ቀያሪ ናቸው። ከነ ኮቺንግ ስታፋቸው የነበረው ቡድን ቤተሰብ ነበረ። ያ ቡድን ህብረት ነበረው፣ እግር ኳስ የሚፈልገው ስፖርት የሚፈልገው አንድነት ነበረው። በጋራ ይሰራል፣ በጋራ ይተባበራል። ወደፊት መጥቶ ሻምፒዮን ለመሆን ውጤታማ ለመሆን በጣም የሚተጋ ቡድን ነበር እና በፕሮግራማችን ስናነሳው ከአንተ ኮሜንተሪ ጋር የአወርቃማ ታሪክ ከሴካፋ በላይ ነው። ዳኙ ገላግሌ ደምሴ ዳምጤ፣ አይረሳም ፍቅር ይልቃልም አዲስ ህንፃ አዳነ ግርማ የሚረሳ አይደለም። የኢትዮጵያ እግር ኳስ ወርቃማ ገጾች ናቸው። እንደ አለፍ አለፍ እያለ በሆነ ጊዜ ነው እንደ መስቀል ወፍ ብቅ የሚለው የኢትዮጵያ እግር ኳስ ውጤታማነት። ይሄ ሁልጊዜ የምናነሳው ቁጭታችን ነው። ለምን የሚለው ደጋግመን ያነሳው ቁጭታችን ነው። ኬፕ ቨርድ የአንድ ክፍለ ከተማ ህዝብ እንኳን አሁን የካ ወይ ሌላውን የኢትዮጵያ ክፍለ ከተሞች በመዲናችን አዲስ አበባ ብጠቅስ በሚሊዮን ነው ህዝቡ ቁጥሩ በስድስት መቶ ሺህ ህዝብ ዓለም ዋንጫ ገባች። ኬፕቨርድ አፍሪካ ዋንጫ የጀመረችው ስትገባ አንድ ብላ ከኛ ጋር ነው። እኛ አፍሪካ ዋንጫውን ስልሳ ዓመት በላይ ባስቆጠረ ታሪክ ጠንስሰን ከነ ግብፅና ሱዳን ጋር ጀምረን አስረኛው አፍሪካ ዋንጫ ላይ ለመጨረሻ ጊዜ ከአምሳ ዓመት በፊት አዘጋጅተን አንዴ ብቻ አሸንፈን በዛው የቀረነን ለምን የሚለውም አሁንም የትውልድ ቁጭት መሆን መቻል አለበት። የትውልድ ብቻ ሳይሆን የትውልድ ቁጭት ሆኖ በዘመን ቅብብል ውስጥ ሲቀጥል ኢትዮጵያውያን እግር ኳስን ይወዳሉ። ለእሑድ አስር ሰዓት ጨዋታ ቅዳሜ አንድ ሰዓት የተሰለፈ ማህበረሰብ ነው። ከአስራ ሶስት ዓመት በፊት ልክ በዛሬዋ ቀን ያየ ነውና ያንን ወርቃማ ታሪካችንን በደንብ በደንብ ስናስታውሰው መልካም ጎኖቹን ይዘን መቀጠል ያስፈልጋል። በተለይ ፍቅር አሁን በጣም ብዙ አክተር በበዛበት በዚህ በዘመነ ቲክቶክ እና የሶሻል ሚዲያ ዓለም የለየለት እብደትና የድፍረት ዘመን የተፈጸመ በጣም ታሪክ አይደለም። ያ ይሄኛው ያ ድንቅ ወርቃማ ታሪክ ሁል ጊዜ ሲዘከር ፍቅር ይሄ የሶሻል ሚዲያው በጣም አሁን ብዙ አክተሮች በበዙበት ዘመን ሳይሆን ጀማል ጣሰው፣ ሲሳይ ባጫ፣ ስዩም ተስፋዬ፣ ደጉ ደበበ፣ አይነ ዓለም ኃይለ፣ አበባው ቡጣቆ፣ አስራት መገርሳ፣ ምን ያህል ተሾመ፣ አዳነ ግርማ፣ ሽመልስ በቀለ፣ ጌታነ ከበደ፣ ሰበሮም ቱሳ፣ በኃይሏ ስፋ ቱሳ፣ አዲስ ህንፃ ፋዲጋ፣ አሉላ ቢያድግልኝ፣ ሳላዲን ሰይድ፣ ቤግ ሳላ የኦኬስትራው መሪ ደግሞ ከአግኒ ጊዮርጊስ ጎጃም ተነስተው ከቡሬ ከደረቋ ማርያም ሰው ንብሻው በብሔራዊ ቡድን ሳይጫወቱ አልፈው በጣም ይቆጫቸው ነበረ። አሰልጣኝ ሆኖ በብሔራዊ ቡድን ኢትዮጵያን አፍሪካ ዋንጫ የማስገባት ሬይ ነበራቸው። በዛ ዶክመንተሪያቸው ቴዲ አፍሮ በመረቀው ይታወቃል። እውን ራይ የተሰኘው ዶክመንተሪያቸው አድርገውታል። እኒሱ አሁን የኢትዮጵያ እግር ኳስ ሕፃናት ላይ እየሰሩ ይገኛሉ። በፕሮጀክት በታዳጊዎች በአካዳሚ ሌቭል በፕሮጀክት ሌቭል በደንብ እየሰሩ ይገኛሉ። ሞዴል የሆኑ ተጫዋቾቻቸውም እነ ምን ያህልን ጨምሮ እነ ስዩም ተስፋይ እና በጣም ትልልቅ ተጫዋቾች ይህንን ተግባራዊ ለማድረግ እየጣሩ ይገኛሉ። ከመንግስት ከዘረጋው የተለያዩ የዚህ ፋውንዴሽኑን ለማመቻቸት ከተዘረጋው አዲስ አበባ ላይ በተለይ የሜዳ ፕሮጀክት ጋር በተያያዘ ፍቅር ብታገኝ ይዘ ብታጣምናና ሁላ የለ ከማንዴ ነው። ጀግና ታሪክ ይዘክረዋል። ፍቅር ግን ሊቆጨን ይገባል። ኬፕ ቨርድ በኮንሲስታንሲ አፍሪካ ዋንጫው ላይ የነበረችው ሀገር አሁን ደግሞ ወደ አላማ ዋንጫ መጥታለች። ፊፋ የሰጠውን የኮታ እድል ተጠቅማ ከፍ ሲል ኮታው ከጃይንቶቹ የአፍሪካ እግር ኳስ ሀገራት ጋር ተናንቃ 600,000 ህዝብ ብቻ ያላት ስለሆነች አይደለም። መቶ ሺህ ህዝብም ሊኖር ይችላል። ከሰራህ፣ በቢሊየን የህዝብ ቁጥር ስላለህ 11 በስት ኢለቨን እንዴት ማግኘት ይሳነናል? መቶ ሚሊዮን ሆነን እንላለን። መቶ አይደለም ቢሊየን ቢሆን በእግር ኳስ ዘመናዊ አደረጃጀት በተጠና መንገድ መስራት ካልቻልን ወደ ውጤት መምጣት አይቻልም ለማለት ነው። ያ ቡድን ግን የኢትዮጵያ እግር ኳስ ወርቃማ ታሪክ ዋናው ገጸ ባህሪ ነው። እውነት ነው፣ በጣም ያስማማ ነው። ያው ጊዜም ደግሞ ቆሞ አይጠብቅም፣ ተቀናቃኞች አይጠብቁም። መስራት ነው የሚያልፍ ታሪክ ያልፍና፣ ግን ለሚቀጥለው መነሻ፣ መማሪያ፣ ማጣቀሻ እየሆነ ይቀጥላል። ያ ጄኔሬሽን በተለይ ኢትዮጵያ በተደጋጋሚ እየሞከረች የመቅረት ተስፋ መቁረጥ፣ እግር ኳስ በቃ ለኢትዮጵያ አይሆንም የሚል ተከታታይ ሶስት አስርት ዓመታትን ያለፈ እርግማንን መስበር ችሏል። በቃ ኢትዮጵያ እግር ኳስ ተጫዋቾቿ በህብረት ለአፍሪካ ዋንጫ ፕላስ ደግሞ ለዓለም ዋንጫ የመጨረሻው እንዲህ አይነት እድል ስላልነበረ ነው። ያኔ ለዓለም ዋንጫም የመጨረሻው አስር ቡድን ውስጥ መግባት የቻለ ቡድን ሆኖ ተመልክተነል። እንደዚ እንደዛ ይቻላል የሚል ስሜት ፈጥሯል፣ መነቃቃት ፈጥሯል። የራስ ጀግኖች ሊኖሩ እንደሚችሉ በደንብ አሳይቷል። በእርግጥ የካፍ ኦፖርቹኒቲ የፈጠረው አጋጣሚ አለ። ግን ያንን አጋጣሚ በትክክል የተጠቀመ ቡድን ነበር። ናሽናልቲም ብሔራዊ ቡድን የምትለውን ስሜት በብዙ ደረጃ ያሟላ አንድ ያደረገ የትኛውም የሀገሪቱ ጫፍ ላይ ሆነ ስለ ቡድኑ እኩል እንድታወራ ያስገደደ ብሔራዊ ቡድን ነበር። ያ የራሱ ታሪክ ሁሌ ይነሳል፣ ተጫዋቾቹ ያነሱታል። ልክ ሶስተኛው አፍሪካ ዋንጫ ብቸኛው አፍሪካ የኢትዮጵያ አፍሪካ ዋንጫ ድል ነው። በዛ ውስጥ ያሉት ተራ በተራ እያለፉ ነው፣ ከጥቂቶች ውጭ ኦልሞስት ብዙዎቹ እያለፉ ነው። ግን ሁሌ አፍሪካ ዋንጫ ያነሳቸዋል። የኢትዮጵያ እግር ኳስ ታሪክ ሁሌ ብቸኛው ድል እያለ ያነሳቸዋል። እነዛ ሁሉ ይህም በአፍሪካ ዋንጫ ተሳትፎ ከሰላሳ አንድ ዓመት በኋላ የተሰራው ገድል በታሪክ በማጣቀሻ መልክ እየተነሳ ይቀጥላል። ቀጣዩ ግን ጀኔሬሽን እኛስ ማለት አለበት። ከአስር ዓመት በኋላ ውበቱ አባተ ይዞት ካሜሮን የነበረው ቡድናችን ጥሩ ሙከራ አድርጓል። ከዛ ደግሞ እንደገና ወደ ድብታችን ተመልሰናል። ብሔራዊ ቡድን መጫወት ከባድ የሆነበት ብሔራዊ ቡድን መሰልፍ በጣም በጣም አስጨናቂ የሆነበት ብሔራዊ ቡድን አንሰልፍም የሚሉ ተደጋጋሚ ሽንፈቶች ከመብዛታቸው የተነሳ አትጥሩኝ የሚሉ ተጫዋቾችን መመልከት ውስጥ የደረስንበትን ነገር ተመልክተናል። ተከታታይ ሽንፈቶች ተጫወተ፣ ተሸነፈ። በቃ መርሃ ግብሩ ከሌለ ነው በሰላም የምትቆየው እንጂ ብሔራዊ ቡድን በተጫወተ ቁጥር ቀጥታ ተሸነፈ የሚለው ነገር ቡድኑን የሚከተለው ሆኗል። ይሄ ተስፋ መቁረጥ መሰበር አለበት በጠንካራ ስራ በመነጋገር በምን አይነት አፕሮች በመስራት፣ ቅድም እንዳልከው ነው። አንዳንዴ የቆዳ ስፋትህ የቁጥርህ ነገር ምንም ማተር አያደርግም። አሁን ናይጄሪያ በአፍሪካ በጣም በሞስት ፖፕለስ ኔሽን በቤኒን እየተመራች ነው። ምናልባት ዛሬ ምሽት ናይጄሪያ ከአለም ዋንጫ ውጭ ልትሆን የምትችልበት እድልም ሊኖር ይችላል እኮ ብዙ። አንዳንድ ጊዜ ስራህ ነው የስራህ ጉዳይ ነው ፎከስ አርገህ አንድ ነገር ላይ የመስራት የመነጋገር ጉዳይ ነው። ያንን እውነት ለመናገር አሁን ሲሄዱ እናመሰግናቸዋለን። አሁን ካለፉ በኋላ ምን አይነት ድንቅ አመራር እንደነበር የኢትዮጵያ እግር ኳስ ፌዴሬሽን የወቅቱ አመራር በእውነት በደም ነው የምናመሰግነው። በተለያየ ምክንያት አንድ ቡድኑን አፍሪካ ዋንጫ በማሳልፋችሁ፣ ለዓለም ዋንጫ አስር ውስጥ በማስገባታችሁ፣ ቡድኑ የኢትዮጵያን ምልክት እንዲሆን በማድረጋችሁ፣ ከዛ ውጭ ስፖንሰሮች ለብሔራዊ ቡድኑ በገፍ እንዲመጡ በማስቻላችሁ ያ ብቻ አይደለም። ሲያጠፉ በይፋ በአደባባይ አጥፍተናል፣ እኛ እንደዚህ አጥፍተናል፣ ተሳስተናል የሚል ድፋር መግለጫ በመስጠታቸው ሳሉ ገብረወልበወቅቱ የናቅ ነው እኩያ ማነን ቶስ ቀርቦ ጥፋተኛ ነን ማለት የናቅ ነው፣ በወቅቱ ዋጋ ያልሰጠ ነው። በኋላ እንዴት ዋጋ እንዳስከፍለን ታስታውሳለህ። በባዶዎች አጨብጭቦ የሚመጣ ትልልቅ ኦሎምፒክ ኮሚቴ ፌዴሬሽን በቃ ፍጥጥ ብሎ ቀጥላለሁ እሰራለሁ፣ ይኔ ችግር አይደለም የሚሉ እንትኖችን ተመልክተናል። ያ አመራር በወቅቱ እውነት ለመናገር ብዙ ተወቅሷል፣ ብዙ ነገሮችን ተሸክመዋል። ነገሮች ካለፉ በኋላ ግን እንደዚህ አይነት አመራርም መኖሩን በደምብ ትመለከታል። አሁን እግር ኳስ አደጋ ላይ የሚዲያ ሊደርሺፕ የተመልካች ሊደርሺፕ ሰማይና ምድሩ አደበል አውቅ የሚመራ ሊደርሽፕ ነው። አሁን በብዛት እየተመለከት ያለው በከተማ ደረጃ በብሔራዊ ደረጃ ብዙ ክፍተቶችን ትመለከታለ። እና ያንንም ተሞክሮ ጭምር መውሰድ ያስፈልጋል። ወደኋላ መተ ጥሩ ነገሮች ነበሩ። ሜዳ ላይ ብቻ ሳይሆን ከሜዳ ውጭ የነበሩ ተሞክሮዎችም በጣም በጣም አስተማሪ የነበሩበት ጊዜ ነበር። እኛ ደግሞ ድሎኞቹ። አዎ በደንብ በታሪክ በዛ ታሪክ ውስጥ ሁን በትልቅ ስራ ላይ እስካሁን ድረስ ባለ አሻራ ውስጥ ማለት ነው። በቀጥታ ስርጭታችን ሊቨርፑል ከማንቸስተር ናይትድ ዳኛው ሊቨር ና አርቴታና ዋንጫ እንላለን። ፍቅር ግን አንድ እንደማጠቃለያ ካነሳው ከነሳው ሀሳብ አንጻር ፍቅር ፕሮግራማችን ላይ በደንብ ስለጠቀስ ነው ከአንተ ኮሜንተሪ ጋር ማለት ነው ሁል ጊዜ የሚዘከር ነው። ግን ካሜሮን ላይ ዘጠኝ ዓመት ጠብቆ ሲመጣ የውበቷ አባተ ቡድን የመጀመሪያው ጨዋታ ከኬፕ ቨርድ ነበር ትዝ ይልሃል? ኦሎምቤ ላይ እዛው ያየነው ጨዋታ ነበር። እና ያው ኬፕ ቨርድ ቡድን እኮ አሁንም አለ። ያው ዓለም ዋንጫ ገባ። እግር ኳስ ሂደት ነው፣ ፕሮሰስ ነው። ኢትዮጵያ በኋላ አራት ጊዜ እኮ መጡ። የተገነባ ወጣቶች አብረው የሆኑ ሲኒየሮቹ ኖረው በጣም በፕሮሰስ ውስጥ ነው ወደ ዓለም ዋንጫ የመጡት። እንዴት በስድስት መቶ ሺህ ህዝብ ማለት ብቻ አይደለም። እኛ ግን ያኔ ይህንን ድንቅ ታሪክ የፈጸመውን ቡድን ለማፍረስ የምን ያህል ብተሾመ ቢጫ ካርድ ዓለም ዋንጫ ቶፕቴን ከብራዚል ዓለም ዋንጫ 2148 ደቂቃ ሲቀረን ፍቅር ቡርኑ ሶስት ነጥብ ሲቀነስበት በማግስቱ ነው። ግመል ሰርቆ ተጎንብሶ አይቻልም በሚል አቶ ተካስፋው ምክትል ፕሬዚዳንቱ አቶ ሳሉ ገብረወልድ ዋናው ፕሬዚዳንቱ ጨምሮ ስራ አስፈጻሚ ኑዛዜውን ጭምር ያመነው ማለት ነው ስህተቱ። ልክ ሶስት አመት ቡድኑ ከቆየ በኋላ ግን የስራ አስፈጻሚ ጊዜ አበቃና በከፍተኛ ኮንስፓይረሲና ሴራ የስራ አስፈጻሚ እንዳይቀጥል ተደረገ። የመጡት አዳዲስ ፕሬዚዳንቶች በቃ እንደዚህ የማይሞቱ አክተሮች ሆነው መጀመሪያ ያደረጉት ሰውነት ቢሻውንና ቡድናቸውን ማፍረስ ነበር። ግሎባል ኮምፒቲቲቭ ብለው አቶ ተክለወይኒ በታሪክ ይዘከራሉ ከሳቸው መጨረሻ ነጩን ፎጣ ጥለው ወጡ፣ እንጂ ወደ መቀሌ አምጡት በሚል ጠቅላላ ጉባኤውን ጭምር ከነ ምክንያታቸው በደብዳቤ ወዲያው ነው ክልሉ ያን የሸኛቸው። የአቶ ጁነዲን ባሻ አስተዳደር ቡርኑን ለማፍረስ ነበር የተመረጠ የሚመስለው። ከዛ ማርያኖ ባሬቶ የተባሉ ደላላ ይሁኑ አሰልጣኝ ይሁኑ ያላቅም እንዴት እሳቸውን ትሪት አድርገው ያንን ወርቃማ ቡድን ሲኒየሮቹን እናዳነ ሳላዲን አልቀሩ እነ ሽመልስ አልቀሩ በሂደት ውስጥ ያ ቡድን ፈረሰ። በሶስት ዓመት ብቻ አንድ ሌላ የአፍሪካ ዋንጫ ማጣሪያ ሳይደግም ፍቅር፣ ይኸው በአስራ ሦስት ዓመት በዘጠኝ ዓመት ሲመጣ አብርሃም የጀመረውን ውበቱ በደንብ አጠናክሮ ካሜራውን ደርሰን ተመለስን። ያንም የነበረ ሙፍ የተሻለ ነበር ፍቅር እንደገና መምጣት ግን አሁንም ሀያ አራቱን እንኳን እኛ ብርቅ ሆኖብናል። ከ ሀምሳ አራት የአፍሪካ ሀገራት ሀምሳ ፐርሰንት ማለት ነው። ያ ቡድን ግን ኢቨን እኮ አፍሪካ ዋንጫ አይደለም አለም ዋንጫ ቶፕቴን ገብቷል፣ ያውም ነጥብ ተቀንሶበት። እንዴ ተጫዋቾች እኮ ጫማ ስለሰቀሉ አይደለም የፈረሰው። ሶስት ዓመት ግን እንደ ፋሚሊ አብረው በጣም ሙቭ ያደረገ ቡድን፣ ኮምፒቲቲቭ የሆነ ቡድን በብርሃን ፍጥነት አዲስ ስራ አስፈጻሚ አዲስ ፕሬዚዳንት ሲመጣ ፈረሰ። ጠቅላላው ጉባኤው ላይ የነበረ በነጭ ፖስታ በደረት መሳብ የምታስታውሰው ነው። እንዲህ አይነት ስርዓትና መዋቅር እያለ የኢትዮጵያ እግር ኳስ መቼም ቢሆን መቼም ቢሆን የኢትዮጵያ ስፖርት ጥቅሉ፣ እግር ኳሱ ብቻ አይደለም፣ ሴራ አለ። የሚሰሩ መልካም ሰዎችን ማክበርና ወደፊት መውሰድ አይቻልም። የሆነ ቡድን ይፈጠራል። ያም ቡድን ደግሞ ማምጣትና የእኛ ተራ የሚል አይነት ነገር አለ። በዚህ ሂደት ውስጥ እኔ አሁንም መንግስት ምን ቢለፋ ከፋውንዴሽን ልጀምር ቢል የኢትዮጵያ እግር ኳስ በቢሊየን ብሮችን ቢያቃጥል ራዕይ አልባ በሆኑ ክለቦች ውስጥ ፍቅር፣ ለተጫዋቾች ዝውውር ለአንድ ተጫዋች አምስት አስር ሚሊየን እያወጡ በሃያ ሃያ አምስት ሚሊየን ሜዳቸውን እንኳን ማደስ ኧረ እንደው የት ሊያጫውቱት እንደሆነ አይገባኝም። የት ሊያለማመዱት እንደሆነ አይገባኝም። የዚህ የሰፈር ጢሻ ውስጥ የሚመስል ሜዳቸውን እንኳን መለማመጃ ሜዳቸውን እንኳን በአግባቡ መስራት ላይ የማያተኩሩ ግን በአመት መቶ መቶ ሀምሳ ሚሊዮን ብር ለማቃጠል ሁልጊዜ በተጠንቀቅ የቆሙ ክለቦች ባሉበት የእግር ኳስ ስርዓት ውስጥ ታለንቶች ወደ ላይ ቢመጡም በየትኛው አስተዳደራዊ መዋቅርና ፓይፕ ውስጥ ነው የሚፈሱት? ጥሩ ነገርም ስናይ እኛ ቶሎ እንደ ሻማ አቅልጠን ማጥፋት ላይ ነው ትኩረት የምናደርገው። ይሄ ይሄ ነገር የኢትዮጵያ እግር ኳስ የኢትዮጵያ ስፖርት የታሪክ አሻራ ጠባሳ ነው። ሰዎቹ ዛሬ የሉም ፍቅር፣ በተለያየ ሚና ናቸው ያሉት በፋብሪካ ይመራሉ፣ ምን ይመራሉ፣ ምናምን ድንገትን ታገለግለዋለ ግዴለህም ተብሎ ይመጣሉ። ወደ ምርጫ ሲመጡ እኮ ፕሬዚዳንት ሆኖ ለመመረጥ ሲመጡ እንዴት ነው ስፖርት አካባቢ ያለውት ፓሽን ሲባል አንዴ በቃ አንፊልድ ስቴዲየምን ጎብኝቻለሁ ይቻሉ የሚሉ የስፖርት አመራሮች እንዴት ነው እግር ኳሱን ለመቀየር ሲባሉ፣ ፓሽኖት አሶሲሽኑ እንዴት ነው ሲባል አንዴ በሆነ ቢዝነስ ሊቨርፑል ከተማ በነበረ የቆይታ አንፊልድን ጎብኝቼ መለያውን ገዝቼ ካልክ ማራቶን ማጣሪያውን አለፈች የሚሉ አመራሮች ወደ ስፖርቱ ከመጡ ማራቶን እኮ ማራቶን እንዴት ነው የሚራምደው? ይሄ በጣም እንደ ቁጭት ይነሳል። ጥቅምት አራት ሁለት ሺህ አምስት ከአስራ ሦስት ዓመታት በፊት እሁድ አስር ሰዓት ለነበረው የኢትዮጵያና ሱዳን ጨዋታ 31 ዓመት ጠብቃ ኢትዮጵያ አፍሪካ ዋንጫ ስትገባ ታሪክ ሰሪዎቹ ወርቃማ ታሪካቸው ስም ከመቃምር በላይ እንደሚባለው ነው። ያ ቡድን ከፈረሰ በኋላ የኢትዮጵያ እግር ኳስ መልክ ምናቀው ነው። ከ13 ዓመት በፊት ልክ በዛሬዋ ቀን ትሪቡን ዘክሮታል። ሁልጊዜም ጀግኖችን እናመጣለን ከማራኪ ዶክመንተሪዎቻችን ቅድም ሳነሰው ነበር። ኢትዮጵያ ቴሌቪዥን ከዛ ከስቴዲየም ወጣን። ያ መንከባለል በየስታዲየም ለቅሶ፣ ደስታው፣ ጭፈራው፣ ሰርግ እያቋረጡ ስታዲየም መገኘት በጣም ብዙ ብዙ ትዕይንት የተመለከተ ነው። ከዛ በኋላ ቴሌቪዥን ወደ ስቱዲዮ ስንገባ በቃ ዜና ኖርማል ዜና መኖር የለበትም ተባለ። በእለቱ የስፖርት ዜና ነው መቅረብ ያለበት። የመጀመሪያም የመጨረሻም ይመስለኛል በኢቲቪ ታሪክ ዜና ታጥፎ ሙሉ ስፖርት ዜና ሆኖ እኮ በኛ ዘመን። ያን ቀን ምናልባት አርካይቭ ማየት ይቻላልና ቀጥታ ስፖርት ዜና የነበረበት ነው እና እንዲህ አይነት ነገሮችን ያመጣል። ድል ማሸነፍ መነቃቃትን በትክክል ይፈጥራል። መጠበቅ ሌላ ኃላፊነት መጠበቅ ስላልቻለን ነው። ቅድም ያነሳቸው ነጥቦች የተፈጠረውን መነቃቃት እንዴት ማስቀጠል ይቻላል፣ መጠበቅ ይቻላል የሚለው ላይ ፌይል ስላደረግን የከሰም ነው ደቡብ አፍሪካ ከምድባችን በከባድ ከባድ ሽንፈቶችም ጭምር ታጅበን ወጣን። ጥሩ ጨዋታዎችም ነበሩ፣ ከዛምቢያ ጋር በተለይ የነበረው ጨዋታ። ከዛ በኋላ ግን ያንን ቡድን ከነ ስልጠ ነው። ከዛ ውጭ ደግሞ ምንድነው የተለየ የሚያደርገው የሚለውን መርምሮ አይቶ በቀጣይ ቡድን ማሸጋገር ስላልተቻለ በቃ የሆነ ብልጭታ ሆኖ አለፈ፣ የሆነ ትውስታ ብቻ ሆኖ አለፈ። እሱ ሌላ ጉዳይ ነው። መድረስ ማለፍ በራሱ የራሱ ትልቅ ትልቅ ጠቀሜታ እንዳለው ያሳየ ሕያው ምስክር የነበረ ጨዋታ ነው የሚልነት አለኝ። ከዛ ውጭ እንግዲህ ምናልባት ወደ አፍሪካ ዋንጫ ለመመለስ አሁን ያለን እድል አንዱ የሚመስለው የአፍሪካ ዋንጫ ማዘጋጀት ነው የሚመስለው። መንግስት፣ ብሔራዊ ቡድን ስታየው አዘጋጅተህ ከተስፋ ይልቅ ሆን አናልፍ ወደሚለው ነገር እንድታዘነብል በፊት የነበረውን የድብታ ስሜት እንዲመጣ የሚያደርግ ውጤት ነው የምታየው። አይ በቃ ገና አልተሰራም

የሚለው አሳሳቢ ነውና እንግዲህ ብሔራዊ ቡድኑን ጠንካራ የማድረግ ፕሮጀክቶች እየታዩ ነው። የአፍሪካ ዋንጫ ለማዘጋጀት እንቅስቃሴዎች ከፍ እያሉ ነው። በዚህ ስሜት ደግሞ ወደ አፍሪካ ዋንጫ ተመልሰን ከ13 ዓመት በፊት ያየነውን ድባብ በሀገራችን፣ በአህጉራችን የምናይበት ቀን ይምጣ እንላለን እንጂ አስተዳደራችን እግር ኳስን ወደ ፕሪሚቲቭ ዘገባ የሚመልስ ወደ ድሩ ዘገባ እውነት አሁን ሲቲካፑን ዘገባ ስታዩ ዘገባ ሲጀምር ይመስላል። በዓለም ላይ እውነተኛ እግር ኳስ ዘገባ በዓለም ላይ ሲጀምር። እኔ የሚዲያዎች መብዛት ጊዜ የፈቀደው ሚዲያ መብዛት ምናምን ላይ እኔ ምንም ችግር የለብኝ። የምለው ግን ዘገባ ገና ካደገበት ደረጃ በጣም ወደኋላ በሚመልሱ በሚመልስ መልኩ ደግሞ መስራት የለብን። ስፖርት የራሱ ጠባይ አለው። ሊጫወት ነው፣ ሊሟሟቅ ነው፣ ሊሄድ ነው፣ ሊወርድ ነው እያልክ መተሰረው ዘገባ አይደለም። ስፖርት በጣም እውነት ነው ነገር በጣም ደብዝ ይፈልጋል የሙያ ቋንቋ አለው። ለምሳሌ ይሄ ዘገባ የሁለት ሺህ አራት ባትሰንደው ባታስቀምጠው ታሪክ አይሆንም። እንደዚህ ልታመጡ አትችልም ዘገባዎች በደንብ መታየት አለባቸው የሚል እምነት አለኝ። እና ከአስተዳደር ጀምሮ ብዙ ነገሮች መቀየር አለብን። ከሚዲያ እይታ ጀምሮ ብዙ ነገሮች መቀየር አለባቸው። ከተጫዋቾቻችን አጠቃላይ ሁኔታ ጀምረህ ብዙ ብዙ ነገሮችን ማስተካከል ያስፈልጋልና ሁላችንም ተባብረን ናሽናል ቲማችንን ወደፊት ማምጣት አለብን፣ የሚል መልእክት አስተላልፈን እንደምንም የእግር ኳሳችን አመራርነት ሀገር ፍቅር ሲሆን ትወና ነው የሚሆነ፣ ገባ ቲያትር። እሱ ላይ ልዩነት አለኝ፣ ባለፈውም ተከራክራለች። ኤክስፔክቴሽን ሎው ሲሆን ደግሞ ኤክስፔክቴሽን ምልህ በቃ ውጤት የለውም። ለምሳሌ የኢትዮጵያ ብሔራዊ ቡድን እያረፈ ነው የሚያሸንፈው። አሸነፈ ጊኒን፣ ተሸነፈ በቡርኪናፋሶ። ቆየ እኮ መሸነፍ ከጀመረ ስምንት መቶ ሰላሳ ምናምን ቀን በሽንፈት ኖረ ኑሮ አደረገው። ከዛ አሸነፈ ኮንጎ ምን ነው ኮንጎ ነው፣ ታንዛኒያ ላይ። ከዛ እንደገና ማን ነው ጅቡ እንትናን አሸነፈ እንጂ ማን ነች? ሲክስ ፓካቸውን ያሳዩበት አሸነፈ፣ ጁቡቲ ጁቡቲን ማለት ነው፣ ጁቡቲን አሸነፈ፣ እግዚአብሔር ያሳይ። ከዛ እንደገና ተሸነፈ በግብጽ አሸነፈ ጊኒ ቢሳውን ውራ ኮኖታች የምድቡ ቆይቷል ከወደቀ የእግር ኳስ ፌዴሬሽኑ አመራሮች በጠንካራ ዲፕሎማሲ ነው የምሬን ነው የምል። ፍቅር እንደው መቼ ነው የሚያልቀው የዚህ ብሔራዊ ቡድን ጨዋታ ከውጭ የምንገላገለው ብለው እኮ ጸሎት ላይ ነበሩ። ወጪ ብቻ ነው፣ ናሽናል ቲም ይሄዳል ይሸንፋል፣ ሜዳ የለማ። ስለዚህ በማጣሪያ ባናልፍ እንኳን ቅድም ወደ አልከው ነጥብ ልመጣ ነው እንጂ ያኛውን ሀሳብ ላነሳ አደለም በማጣሪያ ባልመጣ እንኳን መንግስት ከፋውንዴሽኑ ትልልቅ ነገሮችን የሰራ ነው። ሜዳዎች በጣም ምቹ ሆነዋል። ፍቅር በዘመናችን ዓለምን እየዞርን ያየናቸው ስቴዲየሞችን እንግዲህ መጥቀስ አያስፈልግም ፍቅራል እነዛን ደረጃቸውን የጠበቁ ስቴዲየሞችን ቢያንስ ይሄኛው ትውልድ አዲስ አበባና እግር ኳስ እንዴት የአንድ ሳንቲም ሁለት ገጽታ እንደሆነ በነዋሪው በሸገር ደርቢ፣ በአዱገነት ደርቢ ቡናና ቅዱስ ጊዮርጊስ ሲጫወቱ አይተናል። ፈረሰኞቹ ሻምፒዮን ሲሆኑም አይተናል። በፓሽን የተሞላ ያውም መዲናችን አዲስ አበባ አዲስ አበባና ስፖርት በአንተ ፕሮግራም አቤት ቀልብ ያላቸው ሰዎች ያን ፕሮግራም ፍቅር ይልቃል ዩቲዩብ ቻናል ላይም ገብተው ማየት አለባቸው፣ መስማት አለባቸው። አሶሴሽኑ አዲስ አበባችን ስለዚህ መንግስት ቢያንስ ማጣሪያ የሚያልፍ ብሔራዊ ቡድን እንዳለ ስለሚያቅ እነዚህ ወስላታ ምላቸውን ክለቦች ዝም ብሎ በየአመቱ ሁለት ቢሊዮን ብር እያቃጠሉ አንድ መለማመጃ ሜዳ እንኳን ምቹ የሌላቸው ስለሆኑ ስቴዲየሞቹን ቶሎ ጨርሶ ደረጃቸውን የጠበቁ ስቴዲየሞች እናያለን። አሁን ፍቅር ባህር ዳር ኦልሬዲ እያለቀ ነው። ቃሊቲ አቃቂ ማለት ነው። የአዴ አበባ ዋናውን ጨምሮ አሁን ከኢትዮጵያ የሯጮች ምድር በመሆኗ ምክንያት የዓለም ሻምፒዮናንም የማዘጋጀት ስታንድ ያዘች። ይህ ስቴዲየም በሃይ ኳሊቲ ሊጠናቀቅ ነው። አ ፍቅር አሁን መንግስት ፎሎ የሚያደርገው ከዛ ሁላ ኮራፕሽን በኋላ ፍቅር ከዛ ሁላ ጉድ በኋላ በ19 ወራት ውስጥ ለማጠናቀቅ ለአንድ የቻይና ተቋራጭ ከተሰጠ በኋላ በአደገኛ ሁኔታ የተሰራ ነው ፍቅር ያ ስቴዲየም። ስለዚህ ቢያንስ በእኔ እናንተ ዘመን ነገ የምንጽፍለት የምንተርክለት ከፍ የምናደርገው ዓለምን ዞረን ያየናቸው ስቴዲየሞችን እናያለን። ቢያንስ ማጣሪያና ያልፍ ብሔራዊ ቡድን ስላለን ሽንፈት መተዳደሪያዊ የሆነ ቢያንስ የምድ መርሃ ግብሩን ሲጫወት ከአረንጓዴ ቢጫ ቀዩ ሰንደቃችን ጋር የኢትዮጵያ ብሔራዊ ቡድን ኦፕኒንጉን ጨዋታ ሲያረግ 2029 ላይ ፈጣሪ አድርሰን ለእሁዱ ጨዋታ ከሆነ የሚጀምረው ጌሙ ቅዳሜ የሚያድርዝ ብናያለን። 60 ሺህ ቢዛ አዲስ አበባ በእርግጠኝነት ይሞላል። ኢትዮጵያውያን በፓሽን የተሞላ የእግር ኳስ ፍቅር አላቸው። እንደ ስሜታቸው ውሎ የሚያደርግን ብሔራዊ ቡድንና የእግር ኳስ ስርዓት የለንም። የስፖርት ስርዓት ጥቅሉ የለንም።